አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቀኑ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እንግዲህ ዛሬ ለናንተ እስኪ ፈገግ ያረገኝ ታሪክ ላጋራችሁ። እንግዲህ ታሪኩ የአንዳንዱ አባት ተንኮል ይገርማል። እንግዲህ የአረብ ሀገር አለ ለህቶች ፈገግ የሚያደረግ ነገር ነው። እስኪ ትማሩበት አላችሁ ብዬ ተስፋ አደርጋለሁኝ። ወደ ታሪኩ ማለት ነው የአንዳንዱ አባት ተንኮል ይገርማል ይላል። ነገሩ እንዲህ ነው ልጃቸውን ወደ አረብ ሀገር የላኩት አባት ልጃቸው የምትልክላቸውን ብር እንጂ ሌላ ነገር ጠብቀው አያውቁም ነበር። ልጅ ስልክ በደወለች ሰዓት ጤናቸውን ጠያይቃ ሌላኛውን ጤና አዳሚ የሆነውን ብር ልክ ያለው አውጦ የሚለው ዜና ነበር፣ ብዙ ጊዜ የለመዱት። ዛሬ ግን ዜናው የብር አውጦ ሳይሆን እኔ ከቤት አውጦ ማለትም ላገባ ነው ዳሮኝ የሚል ነበር። ብር መላኳን እንጂ ማግባቷን ያልወደዱት አባት በስንት ጭቅጭቅና ልመና ልጃቸውን ለጋብቻ ይሰጣሉ። ልጅትም ደስ ብሏት ትዳሯን ይዛ ቤቴ ቤቴ ማለት ትጀምራለች ያው ታገቡ መቼስ ከራስ በላይ ንፋስ አይደል የሚባለው እንዳ ነው እንጂ በጣም እናም ቤቴ ቤቴ እያለች አንዳንዴም የቤተሰቦቿን ቤት ደጎም እያደረገች እያለ ትዳርን የበለጠ የሚያስ የሚያስበው ልጅ ይጸነሳል ተጸንሶም አልቀረም በሰላም ይወለዳል። እዚህ ጋ ተጸንሶም አልቀረ የሚለው መመጻደቅ እንዳይመስላችሁ፣ ስንት ተጸንሰው ሳይወለዱ የተጨናገፉ ልጆች ቤት ይቁጠራቸው እንጂ ለእሱ የደረሰ እንኳን ሳንችል በመድኃኒት የሞቱ እጽ ተጎንጭተዋል፣ በዝምታ የታለፉ ልጆች እና ሀዘንተኞች ብዙ ናቸው። የእውነት ነው የምለው በዚህ በስደቱ ዓለም እኔ እኳም ብርቅም የማውቃቸው ባለትዳሮች ግን ለቅሶ አላህ ሶብሩን ይስጣቸው ያልኳቸው አንድ ሁለት ሶስት ብዬ መቁጠር እችላለሁ። ለነገሩ ምን ሶብር ይስጣችሁ ይባላል? ራሳቸው የሰበሩትን ጽንስ። እኔ የምላችሁ ቆይ ትዳር ሲያዝ አንዱ እና ትልቁ ዓላማ ልጅ መውለድ ዘር መተካት አይደል እንዴ? መልሳችሁ ነው እንጂ እንደምትሉ እርግጠኛ ነኝ። ታዳም ነው የተጋቡ ጥንዶች ከፈጣሪ የተሰጣቸውን ልጅ ወይም ጽንስ በደማሚት ደብድበው ያስወርዳሉ። ዛሬ በጠፉ ነፍስ ነገ የልጅ ጦት የሚያሰቃያቸው የማናለህ ሊሉ ነው። መልሱን ለነሱ ልተውም። ያሰባችሁት ግን እዚህ ጋር ተውት። ልጅ አታስወጡ። አየኔ ነገር ከርስ የወጣሁ መሰለኝ። ቆይ ወደ ርስ የልመልሳችሁ። የተጸነሰውም ተወለደ ብዬ ነው አይደል ወደ ሌላ የገባሁት? አዎ፣ የተወለደው ልጅ መወለድ ብቻ ሳይሆን ወደ ኢትዮጵያም ተልቋል። እናም ከተጋቡ ጥንዶች ልጃቸውን ከላኩ በኋላ ጥቂት ያለ መግባባት ይፈጠራል። ጸብ በመካከላቸው ይነግሳል። ጸቡን መታገስ ያልቻለችው ሚስት ያው ሴት ችኩል አይደል ፍታኝ ትላለች። ማነው አንድ ወዳጄ ኒካ በሴቶች እጅ ቢሆን በየቀኑ ነበር የሚፈቱን ያለኝ። ማንም ይሁን ማን ንግግሩ ንግግሩ እውነት ነው። ኒካ እንኳን በእኛ በወንዶች እጅ ሆነልን። የዚህ ሊባል ግን በእጁ የያዘውን ኒካ ለመልቀቅ ብዙም አልቆየው ነበር። ወዲያው በስልክ እየተጨቃጨቁ ያለ አባትሽን ደዌና አስገቢ ይላል በቁጣ መንፈስ። ሚስትም እዛው ከመስመር ሳትወጣ ወደ አባቷ ትደው ጥር ጥር ታረገዋለች። ስልኩም አባትም ቀለም አርገው ሄሎ ይላል። ልይትም ከስተር እንደማለት ብላ ከባሌ ጋር ልፋታ ነው፣ መስመር ላይ አለ ሲፈታ እንድትሰማ ነው የደወልኩለትልና በልተናገር መፍታትህን ትላለች ግንባሯን እያጨማደደች። አባት ምን ሆናችሁ ታረቆ የምትለዋን ሳያነሱ በዝምታ ማዳመጥ ተያይዘዋል። ልጁም ማለት ባል ፈትቻለሁ ይላል። አባት ምን ፈትቻለሁ? አባት አሁንም ለሶስተኛ ጊዜ ምን ፈትቻለሁ? አባት በዚህ ጊዜ ያልሰሙ መስለው ሶስተዬ ያስፈቱትን የልጃቸውን ባል በእኔ ካህን ጨርሰሃል እልጅ ላይ ዝር እንዲያትል ደግመኛ ብለው ስልኩን እጆሯቸው ላይ ከርችመው ይወጣሉ። ድንገት ሰይጣን ገብቶባቸው ፍች የደረሱ ባልና ሚስት በልኒካህን ጨርሰሃል በሚል የአባትየው ንግግር ወደዛው ይደነግጣሉ። በድንገት ብቻ ሳይሆን ፍቅራቸውም ድንገት ወደዛው አገርሽቶ እንዴት እንዲህ ያደርጉናል? እኛኮ እንዋደዳለን ሲሉ ምክክር ይዘምራሉ። ሚስት ገንዘቤን እንጂ የሚፈልጉት እኔ ትዳር ይዤ እንድኖር አይፈልጉም ማለት ነው። እኔኮ ወድሃለሁ ድንገት ስሜታዊ ሆኜ እንጂ ትላለች በዛ ፍታኝ ባለችበት አንደበቷ ባለም፣ እኔም እኮ ወድሻለሁ ድንገት አሳስተሽኝ እንጂ እያለ ጥንዶቹ ባላሰቡት መንገድ በሴት አባት የተንኮል ሴራ የደረሰባቸውን ሶስት ይፍጅ ተከልክለው መፋቀርም መላቀስ ይዘዋል። አይላሶ ጉድ እኮ ነው እናንተዬ፣ በገዛጄ ለቅሶ፣ ይገርማል ይገርማል። እኔም ምላችሁ እናንተዬ እንደ አይነት ለእሶ ስሰሙ እንዲህ አይነት ግጥም ፊታችሁ መጥቶ ድቅን አይልም ወይ? በቤት ነበር እንጂ መጥኖ በደቆስ አሁን ምን ያደርጋል ሊካፈቱ ማልቀስ። ቆይ እዛ ጋ ማነህ ግጥም አሳስተሃል የሚል ወቀሳ እንዳታመጣ። ለወቀሳ ጊዜ የለኝም። ወደ ጉዳይ ልገባ ነው። እናማ ወዳጆቼ ባልና ሚስ ከረጅም መነጋገር በኋላ አንድ ውሳኔ ላይ ይደርሳሉ። ለሁሉም ሀቅ ሀቁንና ጥርት እና ፍንትው አድርገው ፍትህ ወደሚሰጡ የእስልምና ህግጋቶች ወደሚያስተምሩ ዑሎሞች የፈተዋ ጥያቄ ለመጠየቅ ይስማማሉ። አይፈተዋ የዘንድሮ ፈተዋ ጥያቄው መቼም ከሚያስተምረው ይልቅ የሚያስቀው ይበዛል። ጉድ እኮ ነው እናንተዬ አሁን አሁንማ አብሶ በዚህ በስደቱ ዓለም ኦሎሞቻችንን ቢዚ አድርጎ ሲያዳርቅ የሚውለው ደረቅ ጥያቄ እየደጋገመ ያሸህ፣ ባሌ እንዲህ አደረገኝ፣ ያሸህ፣ እንዲህ ቢሆንለትስ፣ ያሸህ፣ እንዲህ ብለውስ፣ በቃ በቀላል ውይይት የሚፈቱ ጥያቄዎችን ሳይቀር ያሸህ እያሉ ሺህ ጊዜ እየደጋገሙ ሲጠይቁ እንሰማለን። ለነገሩ መጋባት እንጂ መግባባት መች ለመደብንና። ከመግባባት በፊት መግ ከመጋባት በፊት መግባባት ቢኖር ጸብና ፍች ባልበዛ ነበር። ለማንኛውም ወደዚህ እኛው ፈተዋ ስንመለስ ባልና ሚስት ያጋጠመችውን ዱብዳ ለኡስታዝ አቅርበዋል። ኡስታዙ ጥያቄዎቻቸውን አዳምጠው እንዳበቁ አንተ በልብ ሶስተዬ የመፍታት ፍላጎት ነበር ሲሉ ባል ሐዘን በተደበላለቀ ስሜት፣ አረኔ በጭራሽ ኡስታዝ፣ ኡስታዝ ያልተሰማቸው መስሎ ነው የደጋገንኩት እንጂ እኔ አንዴ ብቻ ነው የፈታሁት። እሳቸውን ይካህን ጨርሰሃል ሲሉ በጣም ነው የደነገጥኩት ብሎ ፍትሃዊ ምላሽን በጉጉት ሲጠብቅ እንግዲያ ውስጥ ሁለት ኒካ ይቀራችኋል። አባትየው ግን እንዲህ አይነት ተንኮል በሰማባቸው ወንጀል አለባቸው። እናንተ ሁለት ኒካ ይቀራችኋል፣ ኒካቸውን ተንከባክባችሁ ያዙት ብለው ምክራቸውን አክለው ይለያያሉ። ባል በደስታ ፊቱ እየበራ ረጃቱ ብሎ ሚስቱን ወደ ራሱ በማንጣት ኒካውን ያጸድቃል። ከፈተዋው ምላሽ ውስጥ እኔን የሳበችኝ እናንተዬ ሁለት ኒካ ይቀራችኋል ኒካቸውን ተንከባከባቸው ያዙ የምትለው አገላለጽ ምጅት ነው ያለችኝ። የእውነት እኮ ነው። እናንተዬ በአሁኑ ሰዓት አብሶ በዚህ በስደት ዓለም እንክብካቤ የተነፈጉ ነገሮች ቢኖሩም ኒካ ኒካህና እዚህ ሀገር የሚወለዱ ልጆች ናቸው። ኒካ ጋብቻ ምን ያህል የተከበረ እንደሆነ እየታወቀ ያችም ትነሳና በውሃ ቀጠነ ፍታኝ፣ ያ የሚነሳና ፈትችሻለሁ፣ እንዲያውም ሰባቴ ፈትችሻለሁ። ኧረ በየትኛው ወግ ነውና ሰባቴ ሲባል ዝምበል በገዛኒካዬ መቶስ ባደርገው የሚል አይጠፋም፣ እያልኩ አሁን አሁንማ በስጋት ማሰብ ጀምሬያለሁ። በቃ ኒካ ከመከበር ይልቅ መጫወቻ ነው የሆነው። ሌላኛው ደግሞ ተነስቶ ኒካ የጥቅም ማስገኛ በማድረግ አስር ሽሪያ ልጄ ላይ ቁጭ ካደረሽልኝ በኒካኤ ላይ ቢሻው ሳውዲ ልሁን ቢሻው መራ ቤቴ ጀምሬ ማነካከቷን ኒካዬን ሳላወርድ ሳይሰማ ሞቴ እያለ የሚፎክር ስንቱ አራውነት። ኡስታዝ ኒካችሁን አክብራችሁ ያዙ ያሉት ወደው አይደለም፣ እድሉን እድሉ ያስገድዳል። አዎ ኒካ ረክሷል፣ ልጆችም ረክሰዋል። ደግሞ ልጆችን ምን እይ ምን አረከሳቸው የሚል ጥያቄ በውስጣችሁ አቃጨለ አይደል? እሳይ እንኳንም አቃጨለ። ስለ ልጆች መርከስ ከማውራቴ በፊት አንዲት ወዳጄ በዋትስአፕ አድራሻዬ ለምን ይወለዳሉ የሚል በዶክተር ዘይኒና በወንድም በወንዴም ሰብሪ የተዘጋጀ ፕሮግራም ልካልኝ ነበረ። ገና ርዕሱን ሳየው እንዴ እንወልድ ያለን እንጂ ከቶ ከተጋባን ነው እያልክ ብቻዬን እያጉረመረምኩኝ ወንዱም ሴቱም ልክ ልኩን የሚነግረው የሰብሪን ንግግር ማዳመጤን ተያያዝኩት። ሶብሪ ቁጭት በተሞላ አነጋገር ሳውዱ ያሉትም ከወለዱ በኋላ ጠቅልለው ገጠር ይልኩታል። እዛ ምን ይሁን ምን፣ ምን የሚያውቁት ነገር የለም። ልጆቹ ከሕፃንነታቸው ጀምሮ ማግኘት ያለባቸውን አላገኙም ሲል እውነት ነው አልኩ። ማጉረምረሜን ትቼ እውነትም ለምን ይወልዳሉ ስል መልሼ ጥያቄ አነሳሁ። አዎ መውለድ እንጂ ልጆቻችን ገና ከህፃነታቸው ጀምሮ ምን ያስፈልጋቸዋል የሚለውን አርክሰን ዘንግተዋል፣ ዘንግተነዋል። ልጆቻችን ወልደን መላክ እንጂ ወልደን ማሳደግ ትተናል። በዚህ የተነሳ የተወለዱ ልጆች እናቴ ብትወልደኝ አላሳደገችኝ፣ በካርቶን ጠቅልላ ላያት ላከችኝ ሲሉ እየሰማን ነው። ታዳ ማሳደግ ካልቻን አንወልድ ምን አለበት? እኔም ጥያቄ ሆኖብኛል። አየኔ ነግር ከዛም ከዚህም እየገባው አጭሯን ርዕሴ ረዥም አደረጉት አደረኩት አይደለም። በዚሁ ከቀጠልኩኝ እኮ ይቀጥላል ወይስ ሲቋረጥ የሚል ሌላ ሶስተኛ ክፍል አላስ አላስ አላስከትልባችሁም እኮ፣ በጭራሽ አላስከትልባችሁም። ጽሑፌን መቋጫ የማደርገው የኡስታዜን ቃል ተውሼ ነው። ኒካችሁን አክብሩ የሚለውን አስቀድሜ ወልዳችሁና የወደፊት ልወልዱ ያሰባችሁ ልጆቻችሁን በእጃችሁ አሰድጉ የሚለውን አስከትሌ ነው። በቃ አበጋሁኝ። ኒካ ይከበር። ድንገተኛ ፍጅ በጋራ እንከላከል፣ ማለቴ ባልና ሚስት በጋራ ተከላከሉ፣ ትዳራችሁ ዘላቂ ይሆን እያልኩኝ እዚ ጋ ጨርሳለሁኝ።